እንግሊዘኛን በአንድ ወር ብቻ የሚለው ቻሌንጃችን ላይ አሁን ክፍል 11 ወይም ደግሞ ቀን 24ና 25 ላይ ደርሰናል። እነኚህ ቀናት ማለት ሮብ እና ሐሙስ ምታሮት ነገር ነግራቸው የመጣሁት ሰው ይሄ ከዚህ ቪዲዮ በኋላ አንድ ቪዲዮ ብቻ ነው የሚቀራችሁ፣ ከዛ በል ጨርሳላችሁ ማለት ነው። ግን ዳዳዝ ሚን አቁሞቴን ሲስታም ማለት ሳይሆን በራሳችሁ የሆነ ሲስተም ቢው ላድርጋችሁ ልክ እነዚህ ሊሆን ይችላል። ጠዋት ለ20 ደቂቃ ማታ ለ40 ደቂቃ ሚቢ ደግሞ ጨመራችሁበት ጠዋት 30 ሚኒት ማታ 30 ሚኒት፣ ደግሞ ማታ ዋን አወር ማድረግ ትችላላችሁ። ምክንያቱም ይሄ መጀመሪያ ሲሆን ቀስ ብለን እንጀምር እና ከዛ በኋላ ግን ኢንተንሲቭሊ ፕራክቲስ ማድረግ ስላለብን፣ ሶ እነኚህ ሁለት ቀን ላይ ፕራክቲስ የምናደርገው የዘባት ሪላቲቭ ክሎዝ ብዙ ጊዜ እነኚህ ደብሊው ኤች እነኚህ ሁ ዋት ዌር ዌይን ጥያቄ ላይ ብቻ ነው የምናውቃቸው፣ ግን ዳስ ናት ዲ ትሩት ብዙ ጊዜ ደግሞ አራት ነገር ላይ በመሃል ገብተው እንደዚህ የሆነው ሰውዬ ምን አይነት አይነት ብለው ሊገቡ ይችላሉ። ያኔ ደግሞ ትንሽ ኮንፊውዝ ያደርጉናል። ሶ ታ ሚስ ዊ ኒድ ቱ ኖ ሞር አባውት ዲስ መጀመሪያ ላይ ቢ ለርንት አባውት ኮኔክቲንግ ወርድ አይዲያችን በደንብ አጋጥሞ ለማውራት ስላለፈ ነገር ማውራት ተምረናል። እነኚህ ሳምንት ላይ ግን ላስት ዊክ ላይ ግን ትንሽ አድቫንስ የሆነ ግራመር ቶፒክ እያመጣውላችሁ ነው። ስለዚህ እነኚህን በፒዲኤፍ በኦዲዮ በቪዲዮ በደብ ፕራክቲስ እናደርጋቸዋለን። ሰው እንደተለመደው ጠዋት ላይ ለሀያ ደቂቃ ፕራክቲስ እናደርጋለን። ከዛ ማታ ደግሞ ለአርባ ደቂቃ ፕራክቲስ እናደርጋለን። ጠዋት ኢንፑት ፌዛችን ነው፣ ማለትም ፒዲኤፍ የምናነብበት፣ ኦዲዮ የምንሰማበት፣ ቪዲዮ የምናይበት ፌዛችን ነው። ማታ ላይ ደግሞ ከራሳችን ከተማር ነው። ጠዋት ላይ ካየናቸው ነገሮች ማታ ላይ በራሳችን ወይ ሴንቴንስ መስራት ሊሆን ይችላል፣ ወይ ደግሞ ጽሑፍ መጻፍ ሊሆን ይችላል፣ ወይ ደግሞ ጀስት ስፒኪንግ ሊሆን ይችላል። ስለዚህ ማታ አውትፑት ፌዝ ነው ስፒኪንግ እና ራይቲንግ የምንለማመድበት። ጠዋት ደግሞ ኢንፑት ፌዝ ነው ሪዲንግ እና ሊስኒንግ የምንለማመድበት ነው ማለት ነው። ጠዋት እናስገባለን፣ ማታ እናስወጣለን ማለት ነው። ሶ ጠዋት ላይ የምታደርጋላችሁ ጎን ዋች ቪዲዮ በቪዲዮ የምንጀምረው ትምታችን ትምርታችን ለምንድን ነው ከኔቲቭ ስፒከርስ ወይም ደግሞ እራሳቸው ይሄንን ቶፒክ ወይም ይሄንን ግራመር ቶፒክ ሲጠቀሙት እንድታዩ ማለት ነው። ግር እንዳይላችሁ ለምሳሌ ቀጥታ ወደ ፒዲኤፍ ብወስዳችሁ ትምህርት ነው የሚሆንባቸው ወይም ደግሞ የሆኑ ነገር መሸንደድ ነው የሚሆንባቸው። ግን ኢፍ ዩ ስታርት ሌሰን ቪዲዮ አንደኛ ነገር ሪፍሬሽመንት ነው። ጠዋት ተነስታችሁ ወደ ትምህርት አትሄዱም፣ ቀጥታ ዩርጎንቱ ዋች ኩክ ቪዲዮ ቢ ሚኒት ሎንግ የሆነ ቪዲዮ ታያላችሁ። ከዛ በኋላ ደግሞ ፒዲፍ ደግሞ ስታነቡ መጀመሪያ የገሱ ነገር አለ ቪዲዮ ላይ አዲስ ነገር ከሆነባቸሁ ስለሱ ነው የምትማሩት ማለት ነው።

እነኝን አንብቡ ደግሞ እዩ ስሙ ምላችሁን ነገር እንዳለ ዩ ጋይስ ካን ፋይንድ ኦን ቴሌግራም ቻናል። እዛ ላይ አሁን ለምሳሌ ስለ ቀን ሀያ አራት ነው የምናወራው። ቀን ሀያ አራት ላይ ጠዋት የምታዩት የተቀዳ ቪዲዮ ብዬ ይለቅላቸዋለሁ። ዳት ሚንስ ስለዚህ ቪዲዮ እያወራው ነው ማለት ነው። ስለዚህ ቪዲዮ ማወራው ቀን ሀያ አራት ላይ ጠዋት ላይ የምታዩት የተቀዳ ቪዲዮ ብዬ አስቀጥላቸዋለሁ። ከዛ ደግሞ የምታነቡት ፒዲኤፍ ቀን ሀያ አራት ላይ ጠዋት የምታነቡት አጭር ኖት ብዬ ደግሞ እቺን ፒዲፍ አስቀምጥላችኋለው ማለት ነው። ሶ እናንተ የሚጠበቅባችሁ እየገቡ ቪዲዮን ማየት እየገቡ ፒዲፉ ማንበብ ብቻ ነው የሚጠበቅባችሁ። ሶ እነኚህ ፒዲፍ ላይ እንደነገርኳችሁ ዋት ዌን ዌር ሁ ሁዝ እነኚህ እንዳለ ሴንቴንስ ላይ ጥያቄ ላይ ሳይሆን ሴንቴንስ ላይ ሲገቡ እንዴት ብለን ነው የምንረዳቸው፣ እንዴ ብለን እኛ ራችን የምንጠቀማቸው የሚለውን ነገር በደምብ ታዩበታላችሁ ማለት ነው። ዩር ጎይንግ ቱ ዋች ቪዲዮ አንድ ሪድ ፒዲፍ ማታ ላይ ኢትስ ኦል አፕ ቱ ዩ። የእናንተ ስራ ነው። እኔ ማታ የምለቅላችሁ ነገር የለም። ባይዘዌ ለማታ ፌዝ ሁሉም ገብታችሁ ብታዩ ቻናላችን ላይ ጠዋት የምታዩት ቪዲዮ፣ ጠዋት የምታነቡት ፒዲፍ፣ ጠዋት የምትሰሙት ኦዲዮ ነው እንጂ ማታ የምታደርጉት ብዬ መለቅላችሁ ነገር የለም። ምክንያቱም ማታ አውትፑት ፌዝ ነው። እኔ ማድረግላችሁ ነገር የለም። እኔ እዚህ ጋር ነው እንደዚህ አድርጉ ምላችሁ ኦ ደግሞ ሜይ ቢ ሮድማፕ ላይም ማታ የሚደረግ ነገር ኦር ደግሞ ቼክ ሊስት ላይም እንደዚህ እንደዚህ አድርጌያለው ብዬ ፕሪንት እንዲደረግ ብዬ አስቀምጥኩላቸው ወረቀት አለ አይደለ እዛ ላይ ጋይድ የሚያደርጋቸው ነገር ይኖራል ማታ ላይ ግን ፖስት የሚደረግ ነገር የለም እናንተ ናችሁ ለ መላክ ያለባችሁ ሶ ማታ ላይ የምታደርጋላችሁ ዩ ጋይስ ለርን አባት ሪላቲቭ ክሎዝ አይደለ ቤዝ ን ዳ ዩር ጎይንግ ቱ ፎርም ሰንተንስስ ኦኬ ፎርም ሰንተንስስ አረፍተ ነገሮችን መስራት እነኝም በመጠቀም እንዴት ነው ሁ ሴንቴንስ ላይ ገብቶ ምን ማለት ነው? እንዴት ብሎ ነው ሁለት አይዲያ ነው የሚያጫምርልኝ? እንዴት ብዬ ነው በሁ ሁለት አይዲያ የማጫምረው የሚለው ነገር ጠዋት ይገባቸዋል። ምክንያቱም ቪዲዮም ታያላችሁ፣ መስም ታነባላችሁ። ከዛ በኋላ ግን ምን ያክል ተረድቸዋለሁ የሚለውን ነገር በራሳችሁ ኢኒን ኦን ወርድስ በአረፍተ ነገር ታስቀምጣላችሁ ማለት ነው ሶ ሜይቢ አሁን ለምሳሌ ስምንት ኦር ደግሞ ዘጠኝ ሪሌቲቭ ክሎዝ ከተማራችሁ ዘጠኝ ስድስት ትሰራላችሁ ማለት ነው። ኦር ተን ከዛም በኋላ አርባ ደቂቃ አላችሁ። አርባ ደቂቃችሁ ካላለቀ የጠዋቱን ቪዲዮ ናሬት ታደርጋላችሁ። ናሬት ቪዲዮ፣ ጠዋት ላይ ቪዲዮ ሁለት ሰዎች ኮንቨርሴሽን ላይ ያሉ ወይም ኮንቨርሴት እያደረጉ ሊሆኑ ይችላል። ስለዚህ እናንተ ምን ማድረግ ትችላላችሁ መሰላችሁ? አሁን ለምሳሌ ሊትራሊ፣ ቀጥታ መተርጎም አይደለም።

እንደግማለን ኦኬ። ለምሳሌ እነዚያ ሰዎች የሚያወሩት ስለ ዜር ፊቸር ፕላን ከሆነ ፊቸር ፕላናቸውን በሚያወሩበት ጊዜ ቢ ክድ ቢ ቱ ሚኒትስ ሎንግ ወር ትሪ ሚኒትስ ሎንግ ያ ሶስት ደቂቃ እርዝማኔ ያለውን ድምፅ ስትሰሙ በመሀል ፖዝ እያረጋቸው የሚሉትን ነገር በእነሱ ወይ መድገም ይሆናል ማለት ነው። ዳትስ ዋት ሻዶ ሚንስ። ሁልጊዜ እንደዚህ ፕሮናንሴሽን በምን ላስተካክል

አንደርስታንድ ባታደረጉት እንኳን ችግር የለውም። ግን የኦዲዮ ፐርፐዝ ወይም የኦዲዮ ጎል ምንድን ነው? እናንተን ፕሮናንሲዬሽን ማለማመድ ነው። እሺ። ስለዚህ አሁን ተርስዴ ጠዋት ይሄ እናደረገን አይደለ? ማታ የምናደረገውን ነገር ልንገራችሁ። ማታ የምታደረጉት ነገር ዩር ጎይንግ ቱ ራይት አ ፓራግራፍ አባውት ኦዲዮ ጠዋት የምትሰሙት ኦዲዮ ዩ ሞኖሎግ ነው ወይም አንድ ሰው ስለሆነ ታሪክ እያወራ ነው የሚሆነ። ስለዚህ ያንን ኦዲዮ ጣዋት ከሰማችሁ በኋላ ሻዶ ካረጋችሁ በኋላ ዳ ሚንስ ቢ ሁለቴ ኦር ደግሞ ሶስት የሰምታችታል ማለት ነው ምክንያቱም ሻዶ ማድረግ ይህ ያክል ታይም ኮንሱም አያደረግም። ሀያ ደቂቃ ደግሞ አላችሁ። ሀያ ደቂቃችሁ ሳል ሄድ ስለማይቻል ሜቢ ያንን ቪዲዮ ሶስቴ ወይም አራት ታችሁ ሊሆኑ ይችላል። ስለዚህ እሱን ከጋችሁ በኋላ መንማረግ ትችላላችሁ። ማታ ላይ ላይ ወይም ፌስ አውትፑት ሲሆን የምንታደጋላቸው እዚጋ ጠዋት የሰማችትን ስቶሪ በራሳችሁ ያድርጋችሁ መጽሐፍ ይሆናል ማለት ነው። ለምሳሌ ጠዋት የተባለው ስለ ፊውቸር ፕላን፣ ስለ ዴሊ ሩቲን፣ ስለ ላስት ኬንድ ነገር ሊሆን ይችላል። እሱን ከሰማችሁ በኋላ የር ፓራግራፍ ስሪ ኦዲዮ ላይ ሜቢ ስቶሪ ነ ይችላል በፓራግራፍ መልኩ መጽሐፍ ይሆናል ማለት ነው የእናንተ ስራ። ከዛም በኋላ ሜቢ ታይም ካላችሁ ዩ ጋይስ ካን ጎ ን ሪድ ደ ፒዲፍ አፍተር ሪዲንግ ደ ፒዲፍ አይ ዋንት ቱ ራይት ሴንተንስስ ኦኬ ሞር ሴንተንስስ ለሚመስላችሁ እዚ ጋር ፕራክቲስ የምናደርጋቸው ነገሮች ትንሽ ግራማቲካል ግራመር ዋይዝ ትንሽ ጠጠር ያሉ ናቸው እነኚህ፣ ኮንዲሽናል ሴንቲንሶች ሪላቲቭ ክሎዝ፣ ቀጣይ ደግሞ ፓሲቭን እናያለን። እነኚህ ትንሽ ካላችሁ በሌቭል አንጻር፣ ምክንያቱም አሁን ወር ትራይንግ ቱ ቼንጅ ኤቱ ቱ ቢ ዋን አደለ ኤቱ። ተማሪዎች ብዙ ጊዜ እነኚህ ግራማቲካል ስትራክቸሮች ትንሽ ከባድ ሊሆንባችሁ ይችላሉ። ስለዚህ ጠዋት ሴንቲን ሰራችሁ፣ ሚን ማታ ወንስቴ ማታ ሴንቲን ሰራችሁ ደርስቴም ኢፍ ዩ ሃቭ ታይም ከአርባ ደቂቃችሁን ጨምራችሁ አይ ዋንት ዩ ቱ ፕራክቲስ ሞር ሰንቴንስ ፣ ፓራግራፉንም ጻፋችሁ። ከዛ በኋላ ግን ዊል ሀቭ ሞር ታይም ዩ ካን ዩዝ ዛት ታይም ቱ ፎርም ሞር ሰንቴንስ። እና ይሄኛው የሚያልቀው ተርስደይ የሚጨርሱት ቀን ነው ማለት ነው። ከዛ በኋላ የሚቀራችሁ አርብና ቅዳሜ ብቻ ነው። እስከዛ ድረስ በደንብ ፕራክቲስ አድርጋችሁ፣ ተከትላችሁ፣ ፒዲኤፉን አውርዳችሁ፣ ቪዲዮውን አይታችሁ፣ ኦዲዮን ሰምታችሁ፣ ቸክ ሊስታችሁ እንዳለ ቲክቲክ አድርጋችሁ በደንብ ሮድማፑ ገብታችሁ ሁላችሁም፣ እንደዚህ ካደረጋችሁ ከዚህ ወር በኋላ ብታቆሙ አይመስለኝም። ምክንያቱም ይሁ ነው፣ ምን ያክል እንደለውጣችሁ ስለሚገባችሁ ምን ያክል ተካትላችሁ ለእናንተም ለውጥ እናመጣ ስለሚገባችሁ ኔክስት ማንት፣ ኔክስት ትሪ ማንት፣ ኔክስት ሲክስ ማንት አሄድ ፕላን አድርጋችሁ መቀጠል ትችላላችሁ። ይህ ሲስተም ማለት ነው።